አክብሮ ታይ ሰላምታችን በያላችሁበት ይድረስ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦችን በቅድሚያም የብልጽግናው መንግስት የስምምነቱ እንቅፋት በመሆን ህዝባችን እርስ በራሱ እንዲጨፋጨፍ ሰርቷል፣ እየሰራም ነው አሉ የህወሓቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል። ከኤርትራ ህዝብ ጋር የተጀመረው ግንኙነት እንዲጠናከር፣ ከጎረቤት ህዝቦች ጋር ያለው ግንኙነትም እንዲጀመር እንሰራለን ሲሉም ተሰምቷል። ቀዳሚው መረጃችን ይሆናል። ይህ በእንዲህ እንዳለ የብልጽግናው ሚኒስትር ተፈናቃዮች ይመለሱ የሚለውን ሰልፍ የዘፈን ዳር ዳር ውስጥ ክስታ ነው ብለውታል። የትግራይ ጊዜያዊ አስተዳደር ፕሬዚደንት ጄኔራል ታደሰ ወረደ ደግሞ ፈልገን የምንገባበት ጦርነት እንደሌለ ዓለምም የሚያውቀው ነው ሲሉ ተሰምቷል። እናንተም ትሰሙታላችሁ። ዶናልድ ትራምፕ ስለ ህዳሴው ግድብ እና የኖቤል ሽልማት ያስተላለፉት መልእክት እያነጋገረ ነው። የህዳሴውን ግድብ ፋይናንስ ያደረግ ነው እኛንን ኢትዮጵያና ግብጽን ማስታረቅን ጨምሮ ለሰላም የምሰራው እኔ ብሆንም ኖቤል አይሸልሙኝም ሲሉ የገለጹበትም ሆኗል። ለመሆኑ ትራምፕ ይህንን መልእክት እንዲያስተላልፉ መነሻቸው ምንድን ነው? በዝርዝር እንቃኘዋለን። በአማራ ክልል የፋኖ ኃይሎች የጸጥታ አመራሩን ገደልን ብለዋል። በክልሉ በተለያዩ ስፍራዎች የደረሱ ጥቃቶች ከፍተኛ ጉዳት ማስከተላቸውም ተሰምቷል። ተጨማሪውን ይዘናል። ኢራን አሁንም ሌላ ከፍተኛ የጦር አዛዧ ተገድሏል። የአያቶላ አማካሪ ሲተርፉ ጠቅላይ መሪው ከተገደሉ በሚል ምትክ መዘጋጀቱም ተሰምቷል። ጦርነት ላይ ያሉት ቭላዲሚር ፑቲን የጦርነቱ ማቆሚያ ፕሮፖዛል አለይ ሲሉ የቱርኩ ፕሬዝደንት ደግሞ እስራኤል ለመካከለኛው ምስራቅ ሰላም ትልቅ እንቅፋት ናት ሲሉ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታዳምጣላችሁ። ሰናይ ቆይታ ይሆንላችሁ።

ዶናልድ ትራምፕ ስለ ህዳሴው ግድብና የኖቤል ሽልማት ያስተላለፉት መልእክት እያነጋገረ ነው። የህዳሴው ግድብን ፋይናንስ ያደረግነው እኛንን ኢትዮጵያና ግብጽን ማስታረቅን ጨምሮ ለሰላም የምሰራው እኔ በሆንም ኖቤል አይሸልሙኝም ሲሉም ነው የገለጹት። የአሜሪካው ፕሬዚደንት ከዚህ በፊት ስለ ግድቡም ስለ ኢትዮጵያም ካደረጓቸው ንግግሮች ላይ የህዳሴውን ግድብ ፋይናንስ ያደረግነው እኛንን የሚል ሀሰተኛ መረጃ ጨምረውብታል። ትራምፕ ኢትዮጵያ እየገነባች ያለው ግዙፍ ግድብ በጅልነት በአሜሪካ ፋይናንስ ተደረገ ነው። ይህ ግድብ ወደ ናይል የሚፈሰው ውሃንም በከፍተኛ ደረጃ እንዲቀንስ የሚያደርግ ነው ብለዋል። የህዳሴው ግድብ ኢትዮጵያ በራሷ ሀብት ለመልማት የጀመረችው ኢትዮጵያውያን በራሳቸው የፋይናንስ ምንጭነት እየገነቡት ያለ ሆኖም ሳለ ዶናልድ ትራምፕ እንዲህ ያለ የተሳሳተ መረጃን ለቢሊዮኖች እንዲደርስ ለምን አደረጉ የሚለው ግን መሰረታዊ ጥያቄ ነው። የፕሬዝደንቱ ባህሪ እንዳለ ሆኖ ለዚህ ንግግራቸው ቀዳሚው ተጠያቂ ግን የብልጽግናው የዲፕሎማሲ ኪሳራም በተለይም ጠቅላይ ሚኒስትሩ ይሆናሉ። ይህ ደግሞ

ከዛም የግድቡን ጉዳይ ለግብፅ ወደሚቀርቡት አሜሪካና ዓለም ባንክ እንዲያደራድሩ በሚል የተላለፈው ውሳኔ ይከተላል። ይህንንም እንኳን እነርሱ ሩሲያን ብታደራደር ችግር የለውም ብለው ጠቅላይ ሚኒስትር አብይ አህመድ ከአመታት በፊት ከሩሲያ ሶሺ ጉብኝታቸው ሲመለሱ አረጋግጠውት ነበር። ሶስተኛ ወገን ምናልባት በድርድሩ እንዲገባ ግብፅ ስትፈልግ ነበር። እሱም በሚመለከት በቀጣይ ቴክኒካዊ ጉዳይ በማድረግ ብዙ ሀገራት ግብፅና ኢትዮጵያ በጣም ትላልቅ ሀገራት ስለሆኑ በአፍሪካ በሁለቱ መካከል የሚፈጠር ችግር አፍሪካ ላይ አደጋ ያመጣል የሚል ፍራቻ ስላላቸው ራሽያን ጨምሮ በጣም ብዙ በርካታ ሀገራት ጣልቃ መግባት ማወያየት ይፈልጋሉ። ፖለቲካል ውይይቱ ከማንም ጋር ብናደርግ ችግር የለውም። ዶናልድ ትራምፕ በመጀመሪያው ዙር በነበራቸው የስልጣን ዘመን እንዲህ እጃቸውን እንዲያስገቡበት የተደረገው የህዳሴው ግድብ ድርድር ሀገር ወዳድ ኢትዮጵያን ያሳደሩት ተጽዕኖና ያደረጉትን ግፊት ተከትሎ ኢትዮጵያ እንድትወጣ ሆኗል። ያ የተሳሳተ መንገድ ግን ዶናልድ ትራምፕ ግብፅ ግድቡን ታፈነዳዋለች ገንዘብም ላይ ኢትዮጵያ እንሰጥም እንዲሉ ያደረጋቸው ነበር። በእርግጥም ገና ከጀምሮ የህዳሴውን ግድብ አጣጥሎ የጀመረው ይህ አገዛዝ የግድቡን መሐንዲስ የአደባባይ ግድያ፣ የ1300 ሜጋዋት ኃይል ቀነሳና የግንባታ ፍጥነቱ በእጥፍ መቀነስ የተከተሉ ጉዳዮች ነበሩ። ያ ለነ አሜሪካ የተፈቀደው ጣልቃ ገብነት ዛሬ ፕሬዚደንት ዶናልድ ትራምፕ ሐሰተኛ ብቻ ሳይሆን አደገኛ መልእክትም እንዲያስተላልፉ አድርጓል። ሐሰተኛው መልእክታቸው አሜሪካ ግድቡን ፋይናንስ አድርጋ ገነባችው ያሉበት ነው። አደገኛው ደግሞ ግድቡ ወደ ናይል ሰውን ውሃ በከፍተኛ ደረጃ እንዲቀንስ የሚያደርግ ነው ሲሉ ስለ ህዳሴው ግድብ የግብፅ ዲፕሎማት ሆነው የቀረቡበት ነው። ዓለም አቀፉ ማህበረሰብ በዚህ ፕሮጀክት ላይ የሚኖረው እይታ ላይ ይህ መልእክታቸው የሚያሳድረው ተጽዕኖም ቀላል እንደማይሆን ይታመናል። ከስድስት ዓመታት በፊትም ግድቡ ለሽያጭ ቀርቧል ሲሉ የነበሩ ሰዎችም እንደ ዕቃ ተነስቶ ይሸጣል ሳይሆን እንዲህ ያለ ዘላቂ ተጽዕኖ የሚያሳድር ኪሳራ ውስጥ ኢትዮጵያን እየከተቱ ስለመሆናቸው ለመግለጽ ጭምር እንደሆነም በሌላ ወቅት ሲያብራሩ ተደምጧል ይህን ጉዳይ ግን ከሰሞኑ ፊልድ ማርሻል ብርሃኑ ጁላ ሲያስተባብሉት ነበር። እስካሁን ከተደገሰላት ወረራ ከተደገሰላት ማዳከም ነፃ እንድትሆን እንድትሻገር ዶናልድ ትራምፕ ኢትዮጵያና ግድቡ ላይ በማነጣጠር ከሰጡት አስተያየት በተጨማሪም ኖቤል ይገባቸው እንደነበር ሲገልጹ የኖሩትም አሁን ደግመውታል። በበርካታ ሀገራት መካከል አመጣሁት ያሉትን ሰላም ዘርዝረው በግብፅና በኢትዮጵያ መካከል ሰላም እንዲጸን አድርጌያለሁ ግን የኖቤል የሰላም ሽልማት አልተሰጠኝም ብለዋል። ከዓመታት በፊት ፕሬዚደንት ዶናልድ ትራምፕ ሽልማቱን አብይ ሳይሆን እኔን ነበር የሚገባው ባሉበት አንድ የኦሃዮ መድረክ ላይም እኔ ያቺን ሀገር አድኜም እሱ እንዳዳነ ተደርጎ ሊሸለም ነው ሲሉ ስም ሳይጠቅሱ በፌዝ መልኩ አቅርበውትም ነበር።

የሆኖ ሆኖ ዶናልድ ትረምፕ ኢትዮጵያና ግድቡ ላይ ያነጣጠረ መልእክት ያስተላለፉት አዲስ አበባ የሚገኙት የብልጽግና አመራሮች የአፍሪኮም አዛዥ የሆኑትን ጄኔራል ሌንግሌ ጋር ስምምነት ፈጸም በዋሽንግተን የሚገኙ እንደ ብናልፍ አንዱ ዓለም ያሉ ብልጽግናዎች ደግሞ ከዶናልድ ትረምፕ ጋር ተነጋገርን በሚል ከገለጹ ማግስት ነው። ይህንን ዘገባ እስካጠናቀርንበት ጊዜ ድረስም በዚህ የዶናልድ ትረምፕ ማብራሪያ ዙሪያ ካገዛዙ በኩል የተባለ ነገር የለም። የብልጽግናው መንግስት የስምምነቱን እንቅፋት በመሆን ህዝባችን እርስ በራሱ እንዲጨፋጨፍ ሰርቷል እየሰራ ምነው አሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከኤርትራ ህዝብ ጋር የተጀመረው ግንኙነት እንዲጠናከር ከሌሎች ጎረቤት ህዝቦች ጋር ደግሞ ግንኙነቱ እንዲጀመር እንሰራለን ሲሉም ተሰምተዋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ይህንን የተናገሩት ለሰማዕታት ዝክር በሐውዜን በተዘጋጀ መድረክ ላይ ነው። በደርግና በብልጽግናው ዘመን ጀኖሳይድ ተፈጽሞባቸዋል ያሏቸውን ቦታዎችን በ ዘርዘር ያቀረቡት የድርጅቱ ሊቀመንበር የትግራይ ህዝብ ላይ የተቀናጀ ጥቃት ማድረስ አመታትን የተሻገረ ነው ብለውታል። በተለይም ባለፉት ሰባት አመታት በርካቶች ህዝባዊ አላማን አንግበው መስዋዕትነት ከፍሏል ሲሉ አንስተው እኛ ከእሳቱ የተረፍንነን በማለትም አቅርቧል። የእኛ ኃላፊነት የእነዚህን ታጋዮች አደራ መወጣት ነው ብለዋል የህወሓቱ ሊቀመንበር በህዝባችን በድርጅታችንና በሰራዊታችን ከፍተኛ መስዋዕትነት የፕሪቶሪያው የሰላም ስምምነት እንዲፈረም አድርገናል የሚሉት ደብረ ጽዮን ይሁ ሊሆን እንጅሎ አላይ ግዛታችንን ማረጋገጥ ከአንድ ሚሊዮን በላይ ተፈናቃይን መመለስ አልተቻለም ብቻ ሳይሆን ስምምነቱ ጠቅልሎ እንዲፈርስ የሚያደርግ እንቅስቃሴ እየተደረገ ነው ብለዋል። እንደ ሊቀመንበሩ ደብረጽዮን ገብረ ሚካኤል ይህ ስምምነት እንዳይተገበር በዋናነት እንቅፋት የሆኑት የብልጽግናው መንግስትና የክህደት ኃይሉ ያሉት አካል ሲሆኑ ይህንንም የትግራይ ህዝብ ብቻ ሳይሆን አለም አቀፉ ማህበረሰብም የሚያውቀው ነው ሲሉ አስረድቷል። በተለይም የብልጽግናው መንግስት ስምምነቱን እንደ መሳሪያ በመጠቀም እንድንጠፋፋ እየሰራ

የብልጽግናው መንግስት ስምምነቱን እንደፈለገ በማሾር ህወሓት ለሁለት እንዲሰነጠቅ በማድረግ ህዝባችን እርስ በርስ እንዲጨፋጨፍ አድርጓል፣ እያደረገም ነው። ይህንን ተልእኮ እንዲፈጽምለት ደግሞ ለካዱ ቡድን የተሟላ የአመራር ድጋፍ ሰጥቷል። የክህደት ቡድኑ የድርጅታችን ብቻ ሳይሆን የብሔራዊ ጥቅማችንንም ክዶም የሰማዕታትን አጽም አርክሶ በመጨረሻም ጭንብሉን በመግለጥ ወደ ትክክለኛ ያሰላለፍ ቦታው ገብቷል። የህወሓቱ ሊቀመንበር ደጋግመው የክህደት ኃይሉ ያሉት ነገር ግን በስም ያልጠሩትን ይህንን አካል የትግራይ ሰራዊትን ስም በማጥፋት የክልሉን አቅም በማዳከም ላይ ተጠምዷል ሲሉም ወንጅሏል። ጀኖሳይደሮች ይበልጥ ስራቸውን እንዲያጠናቅቁ የማድረግ ሴራ ላይ ተጠምዷል፣ እርስ በርስ እንድንገዳደል እኩ እንቅስቃሴ በማድረግ ላይ ነው፣ ወዘተ ሲሉም አብራርተዋል። ሌላኛው ሊቀመንበሩ ያነሱት ጉዳይ ደግሞ ከኤርትራ አማራና ሌሎችም ህዝቦች ጋር ስላለው ግንኙነት ነው። አመንጎዝ ኤርትራ ትግራይ ይፍጠር ዘንዶ ናይ ህዝቢ ህዝቢ ርክብ ተጠራሕሮ ንቅፅልን ተመሳሳሊ ርክባት ምስ ካልኦት ጉራብቲ ህዝብታትን ትኩረት ውሃይዎ ክፍፀምን በኤርትራና በትግራይ ህዝብ መካከል የተጀመረው ግንኙነት እንዲቀጥልና ከሌሎችም ጎረቤት ህዝቦች ጋርም እንዲጀመር አስፈላጊውን ጥረት እናደርጋለን። የትግራይ ህዝብ ከአፋር፣ አማራ፣ ሱዳን፣ ኤርትራ ህዝብ ጋር የሚያጣላ አጀንዳ የለውም። ዋነኛ ፍላጎቱም መልማትና ኋላቀርነት መላቀቅ ነው። የህወሓቱ ሊቀመንበር አሁንም ትግላችን በሰላማዊ መንገድ የሚቀጥል ነው ሲሉ ገልጸው፣ አለም አቀፉ ማህበረሰብ ኢጋድ፣ የአውሮፓ ህብረት፣ የአፍሪካ ህብረትና አሜሪካም ለፕሪቶሪያ ሰላም ስምምነት አተገባበር እንዲሰሩ ጥሪ እናቀርባለን ብለዋል። ይህ በእንዲህ እንዳለ የብልጽግናው ሚኒስትር ተፈናቃዮች ይመለሱ የሚለውን ሰልፍ የዘፈን ዳርዳሮ እስክስታ ነው ብለውታል። የትግራይ ጊዜያዊ አስተዳደር ፕሬዚደንት ጀነራል ታደሰ ወረደ ደግሞ ፈልገን የምንገባው ጦርነት እንደሌለ አለም የሚያውቀው ነው ሲሉ ተሰምቷል። ትናንት በትግራይ ክልል ርዕሰ መዲና መቀለ መስሪያ ቤቶች ጭምር ተዘግተው አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል ሰልፍ ተደርጓል። ተፈናቃዮች የትናንቱን ብቻ ሳይሆን ደጋግመው ወደ ቀያችን መልሱን የሚሉ ሰልፎችን ተካሂዷል ነገር ግን ያ ሊሆን አልቻለም። የብልጽግና ሰዎች በፕሪቶሪያው ስምምነት መሰረት እነዚህ ተፈናቃዮች ወደሚገኙባቸው አካባቢዎች የመመለስ ኃላፊነት ቢኖርባቸውም የትግራይ የፖለቲካ ቡድኖችን በተለይ ህወሓትን ለፖለቲካ መጠቀሚያ ተፈናቃዮችን እያደረጋቸው ነው ሲሉ ይሰማሉ። ተፈናቃዮችን በመመለስ ህወሓት እንዳይጠቀምባቸው ማድረግ ያልቻሉት ወይንም ፖለቲካዊ ኪሳራ ድርጅቱ እንዲያጋጥመው ማድረግ የተሳናቸው ተፈናቃዮችን መጠቀሚያ መሆን ስለፈለጉ ወይንስ የነሱ አቅም ማነስ ወይንስ ደግሞ ለሚታየው ለእነሱ መጠቀሚያ እያዋሏቸው የሚለውን ግን አይመልሱትም። ትናንት ግዙፍ ሰልፍ መደረጉን ተከትሎ መልእክት ለማስተላለፍ ከወጡት ውስጥ የኮሚኒኬሽን ሚኒስትሩ ለገሰት ሁሉ ይገኙበታል። እኒህ ሹም ክረምት ሳይገባ ወደ ቀያችን መልሶ እያሉ ተፈናቃዮች መናገራቸውን እንደ ጦርነት ፍላጎት ወስደውት የዘፈን ዳርዳር ውስጥ ክስታ ነው የሚል ምላሽ ሰጥተውበታል። ከሁለት ቀናት በፊት ጠቅላይ ሚኒስትሩ ያደረጉትን አስር ጊዜ ለመመለስ ሞክረናል ንግግርን ተውሰው ቀልዳቸው አያልቅም የሚል ፌዝም ጨምረውበታል። የሆኖ ሆኖ የትግራይ ጊዜያዊ አስተዳደር ፕሬዚደንት ታደሰ ወረደ ደግሞ መሰል የሰልፍ ጥሪዎች በውስጥ በውጭም የሚቀጥሉ ናቸው ሲሉን የተናገሩት ዛሬ ባደረጉት ንግግር ደግሞ በትግላችን የፕሪቶሪያውን ስምምነት በማምጣት የሰላም መደላደል ተፈጥሮ ነበር፣ ቢሆንም በፌደራል መንግስቱ በኩል ያለው ዝቅተኛ ተነሳሽነት እና ዝግጁነት፣ እንደዚሁም በእኛ በውስጣችን ባለው የፖለቲካ ቀውስ ሳቢያ በትግላችን የተገኘው ድልን እንዳንጠቀምበት ሆኗል ሲሉ ተሰምቷል። አሁን ምርጫችን ሰላም ነው ያሉት ጄኔራሉ ከዛው ውጭ ፈልገን የምንገባው ጦርነት እንደሌለም ዓለም ሁሉ የሚገነዘበው ነው ሲሉ ማክሏል። የፌደራል መንግስቱ የገባበትን ስምምነትና የፈረመውን ውል እንዲተገብር ጥሪ እናቀርባለንም ብሏል። በአማራ ክልል የፋኖ ኃይሎች የጸጥታ አመራሩን ገደልናሉ። በክልሉ በተለያዩ ስፍራዎች የደረሱ ጥቃቶች ከፍተኛ ጉዳት ማስከተላቸውም ተሰምቷል። በካምፕና ና በጉዞ ላይ የሚፈጸሙ ጥቃቶች ናቸው በአመዛኙ በክልሉ እየተስተዋሉ የሚገኙት። ትናንት በሰሜን ሸዋ ዞን ሸዋሮ ቤት ከተማ ቅርብ ርቀት በማረሚያ ቤት ና ዋንዛ ተብሎ በሚጠሩ አካባቢዎች በካምፕ ላይ በተፈጸመ ጥቃት ጉዳት ስለመድረሱ መዘገባችን የሚታወስ ነው። የፋኖ ኃይሎች በክልሉ የጸጥታ ኃይሎች ላይ በጉዞ ወቅት የሚፈጽሟቸው መሆናቸውን ሲገልጹ በደቡብ ወሎ ዞን አማራ ሳይንት የወረዳ የሚሊሻ ጽህፈት ቤት ኃላፊውን ገደልን ብለዋል። እኒህ አመራር ከጥቂት ቀናት በፊት ከነ ጀነራል ዘውዱ ሰጥ አርጌ ጋር በርካታ የሚሊሻ አባላትን ሲያሰለጥኑና ሲያስተዋወቁ በክልሉ የመገናኛ ብዙሀን በኩል ታይተው ነበር። የፋኖ ኃይሎች ደግሞ ቡሶ በተባለ ስፍራ ላይ የደፈጣ ጥቃት ፈጽመን አብረዋቸው ከነበሩ ኃይሎች ጋር ገደልን ብለዋል። ከክልሉ መንግስት በኩል የተሰጠ ምላሽ ባይኖርም፣ ይሁን እንጂ ከሰሞኑ የክልሉ ምክትል ርዕሰ መስተዳደር አመራሩን ፋት መግደል ስሙንም አጠልሸት ይህ የዘመቻቸው አካል ነው ሲሉ ተደምጠው ነበር። ከወረዳ ጀምሮ እስከ ክልል ከቀበሌ ጀምሮ እስከ ሀገር ድረስ መሪ እንዳይኖር የሆነውንም ያልሆነውንም ችግር ሌላኛው ከትናንት ጀምሮ የተኩስ ልውውጥ የሚሰማበት የተባለው አካባቢም በሰሜን ጎሎ፣ ቆቦ፣ ሆርማት፣ ቀመሌ፣ ተክለ ሃይማኖትና ታኩላሽ ዙሪያ ነው። አብዛኞቹ እነዚህ ጥቃቶች እየተፈጸሙ የሚገኙት ደግሞ የፋኖ ኃይሎች ይዞታዎች ናቸው ተብለው በመንግስት የተለዩና የመንግስት ወታደሮች እያከናወኑት ያለው የማጽዳት የሚሉት ዘመቻን ተከትሎ በሚሰጥ አጻፋ ምክንያት ነው። ኢራን አሁንም ሌላ ከፍተኛ የጦር አዛዧ ተገድሏል። የአያቶላህ አማካሪ ሲተርፎ ጠቅላይ መሪው ከተገደሉ በሚል ምትክ መዘጋጀቱም ታውቋል። ጦርነት ላይ ያሉት ቪላዲሚር ፑቲን የጦርነቱ ማቆሚያ ፕሮፖዛል አለኝ ሲሉም የቱርኩ ፕሬዝደንት ደግሞ እስራኤል ለመካከለኛው ምስራቅ ሰላም ትልቅ እንቅፋት ናት ሲሉ ተናግሯል። እስራኤል አቀጣት ላይ እየፈጸመቻቸው ባሉ ጥቃቶች ወታደራዊ አዛዦችን፣ እንደዚሁም የኢራን የኒውክሌር ሳይንቲስቶችን ገድላለች። አሁን ደግሞ የእስራኤል መከላከያ ሚኒስትር በኢራኗ ቆም ከተማ በአፓርትማ ላይ በተፈጸመ ጥቃት የኢራን ከፍተኛ የጦር አዛዥ መገደላቸውን አሳውቋል። ሚኒስትሩ አዛዡ ሳኢድ አዛዲ ሐማስን በማስታጠቅና የገንዘብ ድጋፍ በማድረግ ኃላፊነት ነበራቸው ሲል ምን የገለጸው ይህ ለእስራኤል የስለላና የአየር ኃይል ትልቅ ስኬት ነው። ፍትህ ለተገደሉና ለታጋቾች፣ የእስራኤል ረጅም ክንድ ጠላቶቿን ሁሉ ይደረምሳል በማለትም መግለጫው አክሏል። ሳኢድ አዛዲ የኢራን ስላማዊ አብ ቤተሰብ ቅርንጫፍ የሆነው ሀይሉም ቁዱስ ፎርስ አባል ነበሩ። ይህ ቅርንጫፍ በቀጠናው ያሉ የኢራን አጋር ታጣቂዎችን ድጋፍ ማድረግን ጨምሮም በውጭ ሀገራት ያሉ እንቅስቃሴዎችን በበላይነት የሚያይ ነው። ከሰሞንኛው የእስራኤል ጥቃት ከዘጠኝ ቀናት በፊት ተመተው የነበሩትና ተገድሏል ተብሎ ታስበው የነበሩት የኢራኑ ጠቅላይ መሪ አያቶላ አሊ ሀሚኔ አማካሪ አሊ ሻምካኔ መትረፋቸው ሰምቷል። እስራኤል አያቶላህን የመግደል ግብ እንዳላት የሚታወቅ ሲሆን የኢራኑ መንፈሳዊ መሪ አያቶላ በእስራኤል ጥቃት የሚገደሉ ከሆነም ሶስት ከፍተኛ ወታደራዊ መሪዎች እሳቸውን እንዲተኩ በተዋረድ መመረጣቸውን ደግሞ ኒውዮርክ ታይምስ አስነብቧል። ጦርነቱን ተከትሎ የተለያዩ ሀገራት መሪዎች የሚሰጡት አስተያየትም እንደቀጠለ ነው። ኢራንና አሜሪካ ሊያደርጉት ከነበረው አዲስ ዙር የኒውክሌር ድርድር ሊጀመር ሲል እስራኤል በኢራን ላይ ጥቃት መፈጸሟም ሆነ ብላ ውይይቱን ለማበላሸት ነው ሲሉ የተናገሩት የቱርኩ ፕሬዚደንት ሬሲፕ ጣይብ ኤርዶሃን ናቸው። የቱርኩ ፕሬዚደንት ይህንን ያሉት የኢራን የውጭ ጉዳይ ሚኒስትር በተገኙበት በኢስታንቡል በተካሄደው የዲፕሎማቲክ ጉባኤ ላይ ነው። ኤርዶሃን የእስራኤልን ተግባር የሽፍተኝነት ተግባር ሲሉ አውግዘው፣ መካከለኛው ምስራቅን ለማተራመስ እየሞከረች ነው በማለትም ወንጅሏል። የኔተንያሁ መንግስት ለአካባቢው ሰላም ትልቁ እንቅፋት መሆኑን እያረጋገጠ ነው በማለትም ተችቷል። አክሎም የኔተንያሁ መንግስት ሰኔ ስድስት ላይ የፈጸመው ጥቃት የድርድር ሂደቱን ለማዳከም ያለመ ነው ብለዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን ደግሞ ለእስራኤልና ኢራን ጦርነት መፍትሄ ማግኘት እንደሚቻልና ሩሲያ ሁለቱን ሀገራትን በማናገር ሀገር ላይ መሆኗን ይፋ አድርጓል ፕሬዚደንት ፑቲን በሳይንት ፒተርስበርግ አለም አቀፍ የኢኮኖሚ መድረክ ላይ ባደረጉት ንግግር የራሳችን ፕሮፖዛል አለን ሲሉ ስለምናገራቸው ቢቢሲ ዘግቧል ሆኖም በምን መንገድም ቢሆን እያደራደርን እንዳልሆነ ሊታወቅ ይገባል አሁን እያደረግን ያለነው ሀሳቦችን ማቅረብ ነው ብሏል ፑቲን አክለውም ለሁለቱም ሀገራት ተቀባይነት ያላቸው መፍትሄዎችን ማግኘት ይቻላል በኔ አስተያየት እንዲህ አይነት መፍትሄ ያለ በማለት አስረድቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።